ምስር ከጨመርን በኋላ ሩዝ ነው የተቀቀለ ሩዝ፣ ነጭ ሩዝ። ያው ሁሉም ላይ ጨው ትንሽ ትንሽ ትጨምራላችሁ። ከዛ አሁን የምንጨምረው እንትን ነው ሐሙስ ማለት ነው። ሁሉንም እናቀላቅላለን። እናንተ ከፈለጋችሁ መኮረኒ መጨመር ትችላላችሁ፣ ግን እኔ መኮረን አጨምርም። እና ውዶች በዚህ መልኩ አቀላቀየዋለሁኝ። አሁን ሳጥን ቀንሽ አስቀምጣለሁ ማለት ነው። እና ካቀላቀልኩ ካቀላቀልኩ በኋላ ሽንኩርት ነው የጠበስኩትኝ። ሽንኩርት ስትጠብሶ ከቆራረጣችሁ በኋላ ማለት ነው በዚህ በበቀሉ ዱቄት ወይም በኒሻ እሾትን ከመጥበሳችሁ በፊት፣ ምክንያቱም ዘይትም አይመጥባችሁም። ሁለተኛ ደግሞ የሆነ ከሽክሽ ማለት ባህሪ ያለው ቆንጆ ነገር